ሰርቶ የሚታረቁት እና ብቻ ወደ በፊቱ ተመለስኩኝ። ታውቃላችሁ የበፊቱ ቪዲዮቸውን ፕራንክ ሲደራረጉ ወዲያው ከዛውኑ ቆመው ይቅርታ የሚባባሉትን አስታወስኩኝና ና አመጣሁት ይሄን ማለት ነው። ሌላው የጓደኛ ምቀኛ አይጣልባችሁ። ባለፈው ለሃይሚ ስታሽ ቀብጥ የነበረ ጓደኛዋ ዛሬ ደግሞ ወታ ሌላ ነገር እየተበጠረቀች ነው። እንዲሁም ደግሞ ብሩኬን የሆነ እዚህ ጋር የተጎዳ አስመሰላችሁ ግንባሩ ላይ ምንድን ነው ሽፍ ምንድን ነው የሚባል ግንባር ላይ የሚታሰረው ይሄ ሰው ሲጎዳ የሚጠቀልልበት እንደሱ አድርጋችሁ ከራሷ ላይ አድርጋችሁት ልክ እንደተጎዳ አስመስላችሁ የምትሰሩ ሰዎች ግን ስነ ስርዓት ያዙ። ከቻላችሁ ለሰው ልጅ መልካም ተመኙ፣ ካልቻላችሁ ደግሞ ዝም በሉ። እኔ እኮ ብዙ ጊዜ ዝም አይነቅ ዝም እላችኋለሁ። ዝም ከማለት ታተርፋላችሁ። ፈጣሪ ጠብቀው፣ ክፉ ያስነካው። ወንድምየውም ደግሞ እንግዲህ ሀፍትሽም ያው ሀፍትሽ በጣም ተናዷል። ሀፍትሽም የለኛውም ዝምታቸውን ሰብረዋል እንግዲህ እኔ ከዚህ በኋላ ምንም አልላችሁም። ሀይሚና ብሩኬ ትልቅ ናችሁ በራሳችሁ የምትመሩ ስለሆነ ተስተካከሉ፣ ካልሆነ ግን እኔ መጥቼ እንደዚህ ነው የምመዘልጋችሁ ብሏል ማለት ነው። እና መለኛው አረናና ና ራስ ራሳቸውን በኩኩም አቀልጥልንማ እንዴ አልሰሙ ብለዋል እኮ አሁን እዚህ ጋር ተመልካች እኮ እናት አባት ሁሉ ይኸው እየለመናቸው ነው እንዲታረቁ ማለት ነው። በእርግጥ ብሩኬ ምን ያድርግ ይቅርታ እየጠየቀ ያለ ልጅ ነው። ሀይሚ ነው አሁንም ብያለችው እና የታዘብኩት ነገር ምን እንደሆን ታውቃላችሁ? ሰሞኑን ከዛሬ አራት ቀን በፊት ምናምን አካባቢ ማለት ነው ላይብ ላይ ተሰቅለው፣ ሀይሚ ጎበዝ፣ ሀይሚ በጣም ጥሩ ነው ያደረግሽ ምናምን እያሉ ሲያበረታቷት የነበሩ አሁን ደግሞ ይኸው እሷ ልመና ገቡ ማለት ነው። ግማሹም እየሰደባት ነው፣ ለምን እንደዚህ ተደርቅ ያለሽ እያሉ ከመጀመሪያው ይሄ እንደሚመጣ ማሰብ ነበረባቸው። መጀመሪያ የሆነ ይኸውላችሁ፣ ሀይሚን ሁላችንም ነው የምንወዳት። ባይዘው ወይ ሁላችንም በጣም ነው የምንወዳት። ስለዚህ የሚወዱት ሰው ደግሞ ወደ ተሳሳተ መንገድ ሲሄድ መመለስ ነው ያኔ መውደዳችሁ የሚታየው። እንጂ እሷ ልክ ነኝ ብላ የምታደርገው ነገር ልክ ላይሆን ይችላል እሷ ስለሚመስላት ነው። ግን እኛ ደግሞ በተቻለ መጠን ይሄ ልክ አይደለም ሀይሚ ተመለሽ ብለን መምከር የራሳችን ኃላፊነት ነው። እንደዚህ ብለን ስለመከርናት ሀይሚን አልወደድናትም ማለት አይደለም። ስለወደድናት ብቻ አንዳንድ ነገሮችን እንዳታደርግ እኛ መከልከል አለብን። እና አሁን ባለፈው እንደዛ ሲሉ የነበሩ ሰዎች እንደገና ሀይሚን ልመና ገቡ። እሳይ ደቅ እንኳንም እናንተማ ጥሩ ነው እያደረገቻችሁ። ምክንያቱም መጀመሪያ ሚዛናዊ ስለማትሆኑ ነው። ነገሮቹ በተባባሱ ቁጥር ሀይሚና ብሩኬ እየተራራቁ እንጂ እየተቀራረቡ አይመጡም። አሁን ጥሩ ነው እንደዚህ መለመናችሁ። አሁን ሽምግልና እየገቡ ነው እንግዲህ ሀይሚ እሽ ትላለች በእርግጠኝነት በቃ ንዴቷ ይበርድላታል። ግን ውድ ቤተሰብ አሁን ሀይሚ አንድ ፕራንክ ሳታደርግ የምትፈታ አይመስለኝም። ዳኒሮስን ታገኘዋለች ይሆናል ብቻ የሆነ ፕራንክ አድርጋ ትንሽ የሆነ የሆነ ነገር ይፈጠራል ብዬ አስባለሁ። እና የጓደኛ መቀኛ ጣልባችሁ ያልኳችሁ ደግሞ እንግዲህ የሀይሚ ጓደኛ ተብዬ ወጥታ አጉላጉል ወሬ እየተናገረች ነው። ከእሷን ብሶ አላለችም። ከአንቺን ብሶ መናገርሽ አንድ አርፈሽ አትቀመጭም። እንዲ አንቺ ራሱ ምን አገባሽና ነው? እኛም እኮ በፍቅረኛሞች መካከል መግባት የለብንም ብለን ነው ለሁለታቸውም ያማከለ የሚያስታርቅ መልእክት የምንናገረው፣ እንጂ እኮ ብዙ ሰው ሊናገር ከፈለገ የሚያለያያቸው ነገር በጣም ብዙ ይናገራል። ግን እንዳንቺ አይነቱ ያወጥቶ ይናገራል። በእርግጥ እንዲለያዩ ስለምትፈልጊ ይመስለኛል እንደዚያ ያደረግሽው። የምትናገረው ቃላት ጥሩ አይደለም፣ ደስ አይልም እያለች ነበረ እና እንደዛ ከሆነ አንቺ ጓደኛዋ ከሆነ ለምንድነው በውስጥ ማጸፊላት ሚዲያ ላይ ወጥተሽ ምን አስበጠረቀሽ? በእርግጥ ልክ ነው ሀይሚ፣ የምትናገራቸው ነገሮች ትንሽ ከበድ ይላሉ። አሁን ላይ እንዴት ነገሮች የምትናገራቸው ነገሮች ለእኔ ራሱ ማመን እያቃተኝ ነው። ግን ከኛ ይልቅ ደግሞ አንቺ ትቀርቢያታለሽ አይደለ? እኛን እኮ እንደዚህ በስልክም ስለማናገኛት ነው፣ በቪዲዮ አማራጫችን ቪዲዮ ስለሆነ ሀይሚታይ የምንለው አንቺ ደግሞ በጣም ብዙ አማራጭ አለሽ። በስልክ ደውለሽ አግኝተሽ ማዋራት ትችያለሽ፣ እንጂ ሚዲያ ላይ እንደዚህ አብሮ አደጌ ናት፣ አብራኝ ተምራለች ምናምን እያልሽ ሚዲያ ላይ ያልሆነ ነገር አታውሪ። ለዛውም የአንድ ሀገር ሆናችሁ ማለት ነው። ወደ ቲክቶክ አለሞ ስገባ ደግሞ እንዴ እኔ እሙሽ ድንገት መጣችልኝ። በቃም በዓይኔ የመጣብኝ ማርያምን ተዘቅዝቃ ማለት ነው። እለፍስል ሀይሚ፣ እለፍስል ብሩኬ። እንዴ ከዚህ ሰፈርማ መውጣት አለብኝ በቃ። ቲክቶክ ሃይሚና ብሩኬ ብቻ ናቸው እንደ ብዬ ለዛውም ደግሞ ልብ የሚሰብር ልብ የሚሰብር ቪዲዮ። እኔ ምን ይሄን አሳየኝ ለምን ውስጤን አቃጠላለሁ ብዬ ወጣሁኝ። ላቸዋለሁ ውዶችዬ። እና የምዘቀዝቁ ሰዎች እረፉ ብትባሉ ማሰሙም ሲጀመር እረፉ ማለት ለእናንተ በሉ ማለት ስለሆነ ዝም ማለት ይሻላል። እና ሀይሚ በቃ አሁን በጣም ብዙ ሰው ወደ አንቺ እየዞረ እስከሆነ ድረስ ስለዚህ ነገሮችን ተቀብለሽ ይቅርታ አድርጊ። ብሩኬ ይሄን ያክል የበደለሽ ነገር የለም። እንደ እውነቱ ከሆነ በእውነት ብሩኬ ለአንቺ ሲጨነቅ ለአንቺ ሲያስብ፣ በሀይሚ አልደራደርም ሲል እንጂ የምንሰማው ለአንቺ ጭንቀት ሆኖ አያውቅም ማለት ነው እና በቃ ልብሽን አሸንፈሽ ይቅርታ አድርግለትና ነገሮችን ወደ ነበረበት መልሽ ማለት እፈልጋለው ሶስናም ደግሞ ስደውልሽ ድጋሚ አታገኛት ብዙ ሰው አታገኛቸው አታገኛቸው ይላሉ፣ ግን በራሳቸው ስለሚሆን በራሳቸው ስለሆነ እየሄዱ የሚያገኙ አሁን በሱስ ስናኮራሱ እንዴት ብለን እንፍረድ? ምክንያቱም ስደውል ስልክ ያነሳሉ፣ ስደውል ይሄዳሉ። እዚህ ጋር እኮ እኔና ሃይሚ ጥፋት አለ። ሃይሚውን ማየት አትፈልግም፣ ሶስናም ግን ትሄዳለች ስትቀጥራት እና ይህን ነገርም ተቆጠቢ በእርግጠኝነት ልብሽን አሸንፈሽ ይቅርታ ብለሽ በሰላም እንደምትመጡ ተስፋ አደርጋለሁ። ከዛ በተረፈ ግን ይሄ ሸርደድ ሸርደድ ያለ ነገር የምትናገሩ ሰዎች አቁሙ። እውነት እኛ ሰላማቸው ነው የናፈቀን። እባካችሁ እንለምናችሁ እኛ